ሰባተኛው የኢሬቻ ፎረም በቢሾፍቱ ከተማ እየተካሄደ ነው። ከአደባባይ በዓላት መካከል አንዱ የሆነው የኢሬቻ በዓል የሁሉም ኢትዮጵያውያን በዓል እየሆነ መምጣቱ ነው በፎረሙ ላይ የተነሳው። በዓሉን በነፃነት ማክበር መቻል ነፃነት በትልቅነት መስዋዕትነት የተገኘ ሲሆን አገር የበለጠ ከፍ ብላ የምትታይበት ትልቅ የኢኮኖሚ ምንጭ እንዲሆንም መስራት ያስፈልጋል ተብሏል። በስፍራው የሚገኘው ባልደረባችን ሜልክያስ አዱኛን በቀጥታ መስመራችን ላይ አግኝተነዋል። ተጨማሪ መረጃዎችን ያጋራናል። ከሱ ጋር አጠር ያለ ቆይታ አድርጋለሁኝ ያለሁኝ። ውድ ተመልካቾቻችን ከሚልክያስ ጋር አጠር ያለ ቆይታ እናደርጋለን። እንግዲህ ፎረሙ በርከት ያሉ ሀሳቦች የተንጸባረቁበት ፎረም ነው። በዚህ መድረክ ላይ የተነሱ ሀሳቦችን ነው የሚያጋራን ሚልክያስ፣ እንደምን ውለሃል? በዚህ ፎረም ላይ ምን ምን ሀሳቦች ተንጸባረቁ የሚለውን ልታጋራን ትችላለሽ። እንዲሁም ደግሞ በቢሾፍቱ ያለው የበዓሉ ድባብንም በዛው አያይዘሽ ልታነሳ ትችያለሽ። አመሰግናለሁኝ በረከት። እንግዲህ የኢሬቻ በዓል የ2018 እንግዲህ ሊከበር የጥቂት ሰዓታት እድሜ እንደሚቀረው ይታወቃል። ይህንን ተከትሎ እንግዲህ ቢሾፍቱ እንዲሁም ደግሞ ሆረ አርሰዴ የሚከበርበት ከተማ ማለት ነው፣ እንዲሁም ደግሞ ሆረ ፍንፍኔ የሚከበርባት አዲስ አበባ ልዩ ድምቀትን ተላብሰው ነው የሚገኙት። እንግዲህ ይህንን ተከትሎ በቢሾፍቱ ከተማ የኢረቻ ፎረም እየተካሄደ ነው የዋለው በዛሬው እለት ማለት ነው። በተለይም የኢረቻ በዓል ላይ ትኩረትን አድርጎ ማለት ነው። እንግዲህ እንደሚታወቀው የኢሬቻ በዓል ከፍተኛ ቁጥር ያለው የሕዝብ ቁጥር የሚሳተፍበት ትልቅ የቱሪዝም መስህብ ሊሆን የሚችል የአደባባይ በዓል ነው እና በዚህ ላይ ትኩረትን ያደረገ ነበር እንግዲህ በዚህ የኢሬቻ ፎረም ሲካሄደ ዋለው ማለት ነው። ይህ የኢሬቻ ፎረም እንግዲህ ኢሬቻ ለሀገር ማሰራራት በሚል መሪ ቃል ነው በዛሬ ዕለት ሲካሄደ ዋለው። በዚህ መድረክ ላይ እንግዲህ በርካታ ቁጥር ያላቸው እንግዶች ተገኝተዋል የክልሉ ርዕሰ መስተዳደር አቶሽ መለስ አብዲሳን ጨምሮ እንዲሁም ደግሞ ወይዘሩ ሸዊት ሻንቃ የባህልና ስፖርት ሚኒስተርን ጨምሮ በርካታ እንግዶች ተገኝተዋል። የአባ ገዳዮች ሀደ ሲንቄዎች፣ እንዲሁም ደግሞ ከተለያዩ ሀገራት በተለይም ከጎረቤት ኬንያ የመጡ ልኡካን በዚህ መድረክ ላይ ተሳታፊ ነው የነበሩት ማለት ነው። እንግዲህ የኢረቻ በዓል ከዚህ በፊት በእንዲያት መልኩ በተለይም ከሀገራዊ ለውጡ በፊት በእንዲያት ደማቅ ሁኔታ የማይከበርበት ሁኔታ ነው የነበረውና ይህንን ለውጥ ማምጣት በኩል እንግዲህ ከፍተኛ የሆነ መስዋዕትነት ተከፍሎ እንደነበረ ነው እንግዲህ በዚህ መድረክ ላይ ሲነሳ የነበረው። ይህንን ነጻነት ለማግኘት ይህ በዓል በነጻነት እንዲከበር ለማድረግ ከፍተኛ የሆነ የህዝቦች ተጋድሎ ሲደረግ እንደነበረ ነው በዚህ መድረክ ላይ እየተነሳ ማለት ነው። ታዲያ ይህ በዓል እንግዲህ በተለይም በአሁኑ ጊዜ ሁለንተናዊ ለውጥ ለማምጣት እንደ ሀገር በርካታ ስራዎች እየተሰሩ ነው የሚገኙት። ከነዚህ ውስጥም የባህል ህዳሴ አንዱ ነው። የባህል ህዳሴ ከፍተኛ ትኩረት ተሰጥቶት እየተሰራ የሚገኝ ስለመሆኑ ነው በተለይም የክልሉ ርዕሰ መስተዳደራቶች መለስ አዲስ በዚህ መድረክ ላይ ያነሱት ማለት ነው። ታዲያ ከዚህ የባህል ዳሴ ለማምጣት በሚሰራበት ጊዜ ላይ ሀገር በልኳ ከፍ ብላ እንድትታይ እንዲሁም ደግሞ ይህ መስህብ የቱሪስት መስህብ በመሆን ከፍተኛ የሆነ የኢኮኖሚ ምንጭ እንዲሆን ለማድረግ መንግስት ከፍተኛ የሆነ ትኩረትን ሰጥቶ እየሰራ ስለመሆኑ ነው በዚህ መድረክ ላይ የተነሳው ወይም ደግሞ በዚህ ፎረም ላይ እየተነሳው ማለት ነው። ከዚህም ባሻገር ታዲያ ይህ በዓል ሁሉንም ኢትዮጵያውያንን ያቀፈ የሁሉም የብሔር ብሔረሰቦች በዓል እየሆነ ስለማምጣቱ ነው በዚህ መድረክ ላይም ደግሞ አንድ ሲነሳ የነበረው ማለት ነው ማንኛውም ኢትዮጵያዊ በዚህ በዓል ላይ ተሳትፎ የበዓሉ ታዳሚ የሚሆንበት አጋጣሚ እንደተፈጠረ ሁሉም ሀገር ሕዝብም ደምቆ የሚታይበት የአደባባይ በዓል እየሆነ ስለመምጣቱ ነው የተነሳ ማለት ነው። ታዲያም ከዚህ በላይ ይህ በተለይም በጣም ከፍተኛ በሚሊዮኖች የሚቆጠሩ የበዓሉ ታዳሚዎች እንደመኖሩ መጠን ከፍተኛ የሆነ የኢኮኖሚ እንቅስቃሴ ስለሚኖር ይህንን በማሳደግ በኩል አሁንም መንግስት ከፍተኛ የሆነ ትኩረትን ሰጥቶ እየሰራ እንደሚገኙ ነው የተነሳ ማለት ነው። እንግዲህ አንተ መግቢያ ላይ እንደገለጽከው ደግሞ በአሁኑ ጊዜ የወራ አርሰዴን ለማክበር አንድ ቀን እድሜ ነው የሚቀረውና ቢሾፍቱ ከተማ ከፍተኛ የሆነ ዝግጅትን እያደረገች ነው የምትገኘው። በተለይም ከኮሪደር ልማት ጋር በተያያዘ እጅግ በጣም ተውባና እንግዶቿን ለመቀበል ውብ ሆና ደምቃ ነው የተመለከትናት። ከዚህም ባለፈ ደግሞ በተለይም እንግዶችን ለመቀበል ደግሞ ሆቴሎች ከፍተኛ የሆነ ዝግጅትን እያደረጉ እንደነበረ በተለይም በማለዳው አካባቢ ለተንቀሳቀሰን ስንመለከት ለማየት ችለናል ማለት ነው። ከዚህም ባለፈ ደግሞ በተለይም አሁን እኛ የምንገኝበት ገልማ አርሰዴ ነው የሚባለው በተለይም ከኢሬቻ ጋር በተያያዘ እንዲህ ያሉ ባህላዊ እሴቶች ልምምድ የሚደረጉበት አዳራሽ እንዲሆን ተደርጎም በሆራ አርሰዴ አጠገብ በሰፊ ቦታ ላይ የተገነባ መሆኑን ተመልክተናል ማለት ነው። እነዚህ እነዚህ ነገሮች እንግዲህ መንግስት እንደ ሀገር በተለይ ይህ ለሀገር ሀብት እንዲሆን ሀገር ደምቃ የምትታይበት እንድትሆን ከፍተኛ የሆነ ትኩረትን ሰጥቶ እየሰራ ስለመሆኑ ማሳያ ተደርጎ ነው የተነሳው ማለት ነው። ከዚህም ባሻገር ደግሞ በዚህ መድረክ ላይ እንግዲህ በተለይም ከኢሬቻ ታሪካዊ ሁኔታ ጋር በተያያዘ እንዲሁም የኦሮሞ ማህበረሰብ ያለውን ባህልን በተመለከተ ከተለያዩ ከፍተኛ የትምህርት ተቋማት የተሰሩ ጥናታዊ ጽሑፎች በዚህ መድረክ ላይ ሲቀርቡ ነበር ማለት ነው። እንግዲህ በዚህ በግማሽ ቀን ደግሞ የኢሬቻ ፎረም ተመለከተ የነበሩ መረጃዎች እነዚህን ይመስሉ ነበረ። ሚልኪያስ ከቢሾፍቱ ላደረስከን መረጃ እጅግ አድርጌ ነው የማመሰግነው። መልካም ቀን ይሆነለ